አንዳንዴ ግን እንበላለን ብላችሁ ስትራራጡ መበላትም እንዳለ ማወቅ አለባችሁ፣ ዩጋይስ ስለዚህ፣ ማወቅ አለባችሁ መበላትም እንዳለ ማለት ነው። እንበላለን ብላችሁ በቃ ለብር ብላችሁ ወደ ገደልም ወደ ምንም ሄደ የለባችሁ መጀመሪያ ራሳችሁን። ኋላ ግን እዚህ ሚዲያ ላይ ብዙ ሴቶች ብዙ ወንዶች ታይተዋል። እንደዚህ አይነት ልጅ ማለት ነው ሚገርም። የሰራችው ታምር የለ በህይወት የተጫወተችበት ባልየው ማለት ነው

እንበላለን አራት መቶ ሺህ እንበላለን ብላችሁ፣ እንግዲህ እንደዛ ስትሽቆለለጡ ስትሽቆለለጡ፣ መብላትም እንዳለ መበላትም እንዳለ ማወቅ አለባችሁ። ባይዘው እንደዛ ስትንጣጡ፣ እኔ ያንቅሻለሁ፣ እኔ ይይዝሻለሁ። እንግዲህ ሰው አታጣም ደግሞ ውሃ፣ ሰው ከድሮም ሰው አያጣም። ባይዘው ና የሆነ ውሃ ስትሆኑ ሰው ያጋጥማቸዋል። በቃ ወይ የምትሄድበት ቦታ ሁሉ ሰው ታገኛለች። ነገር ግን እነዛ ሰው እሷ አልመካድ ይችላሉ አደለን እሱ ያው ሰይድብር ስላለው ምናምን ክድዋት ብሱ አሳልፈ ለመስጠት ይችሉ ነበረ። ነገር ግን አንዳንዴ ጥሩ ሰውና ጥሩ ጎን ስለሆናቸው ፈጣሪም የሚተው አለም ይራዳቸዋል። እና እሷም እንግዲህ አዲስ አበባ ነበረች። ከዛ አዳማም ነበረች። አዳማ ድረስ ሄዳ ካዩ አዩ ጋር ሄዳ ራሱ ቤቱ አጣጥታ በልታ እንግዲህ ማለት ነው የሁለተኛ ሚስቱና በልታ ጠጥታ ነው እንግዲህ ከቤት አይወጣችሁ ከቤት አወጥቶ ቪዲዮ ሲለቀቅ ነው ቤት ራሱ ያያችሁ። ከየመን እንደገባች እኔ በጣም ጀግና ጉብስ አክተር ሰሪ ሱመያ ና የወተባይዘ የምትገርም ማለት ነው እንግዲህ እኔ አሁን ለምሳሌ ሀረር ና ስትል እሱ እሱ አዲስ አበባ ነው የምትሆነው። አዲስ አበባ ነው ስትል ወይም ደግሞ ባህር ዳር ነው የምትሆነው በቃ በየወት ዘመኑ የተጫወተችበት ሰት ላይ ማለት ነው ያቱም እሱም ሚስት እያለው ኢትዮጵያ ሄዶ ሌላ ሚስት አግብቶ እዛም ደግሞ በሰርግ ቀውጥ ያለው ሰርግ ማለት ነው፣ ትንሹ ሳይሆን ማለት ነው። ግን ሚዲያ ላይ ደግሞ ሌላ ነገር ሲያወራ ከሌላ ሰው ደግሞ ሌላ ነገር ሰማች ነ ከዚህ በፊት እና እሷም እሱን ለመበቀል ብላ እንግዲህ ያላረገች ነገር የለም። ልጆቹን ላለማሳየት ው ስድስት ወር ሰባት ወር እንደዚህ የተንከራተተ አሁን ወደ የመን ተመልሶ የመላይ እንግዲህ አበደ። ጫት ይቅማሉ፣ ምን ይላሉ ይላሉ እያለ ቪዲዮ እየሰራ ነበርና፣ እኔ በጣም ገርመኛ ልጅ ይዘው በጣም የሚገርም ጀግና ሴት ማለት ነው። ልጆች ሁለት ልጆቿን ይዛ አገራ ስትሽከረከር በቃ እችማ እንደ መንፈስ ስትል ነው እንደ የምትበረው ምናምን እያልኩ እያሰብክ ነበረና፣ እንደ መንፈስ ማለት ነው። ኦ ማይ ጋድ የምገርሙ ነሽ! ባይዘው ይዘው አጋጣሚና በቃ የትላንትናውማ ወይ አረማመዷ አክተሯ አለባበሷ ምናምን የቱርክ ፊልም እንደሚሰሩ አሰራር አክተሯ ምናምን ደግሞ ጓደኛውም እንግዲህ አራት መቶ ሺህ ብር የሰጣቸዋል። ሴት ልጅ ስትታገጥ እንዴት ነው ማምለጥ የምትችለው? ሁን ብለው ነው እንግዲህ እንደት የተጫወሩት። እንበላለን ብላችሁ መበላተም እንዳለ ማውቅ አለባችሁ ጋይስ። ወይ ወይነዶ ወይነዶ ወይነዶ አለማምሬ ማለት ነው። እና እንግዲህ ትናንት ከአራት ቀን ነው ከአምስት ቀን በኋላ የመን ንግ ስራ ፈልጋለሁ ስራ ፈልጉልኝ ይሰጥል ነበረ። ነገር ግን እሳ ድምፁን አስገብታ ነው እንጂ ከኢትዮጵያ የመጣች እራሱ አይመስለኝም። ምክንያቱም ሱሜያ ያለችው የመን ሳይሆን ኢትዮጵያ ነው። እኔ ስላወራ ብቻ እኔ ስራ ተናገርኩ ብቻ እርግጠኛ ሳትሆን አትሄድ እያለችው ነበረ ከዚህ በፊትና። እና እሱም እንግዲህ ስሜያን ሚስት ተላገባ ነው፣ ሶስተኛ ሚስት ተላገባ ነው። መርሲ ቂ ብሎ መርሲ ጠይቃ ስሳ መርሲ ሌላ ቪዲዮ ወደ የመን ተመልሻለሁ የሚል ቪዲዮ ነበር የለቀቀችው። እና ከዛ እንግዲህ እውነት መስሎት በቃ ስራ ፈልጉልኝ ምናምን፣ የሄድኩበት ወጪ ምናምን ምናምን። ዳግም ተመልሳ ልጆቿን ይዛ ወደ በረሃ ወይ ወደ ሌላ ሀገር ትመልሳለ ብያል አስብ ምኔ ምክንያቱም እንደምን ሆና ምን ሆና ኢትዮጵያ ውስጥ ኖሮ በመሰለኝ እንጂ እውነት ወደ የመን የተመለሰች አይመስለኝም። ምክንያቱም ሰው ልጅ እንዴት ነው ሁለቴ ሶስቴ ትኬት ቆርጦ እሷ እንግዲህ የመን ብትሆን እንዴት ሆና ትኬት ቆርጣ ሁለተኛ ደግሞ ሱመያና ያቺን ምለዋ ሳሟን ለማገት ወይም ደግሞ ለማስፈራራት የምትሄደው፣ ይህም አይሆን ነገር ነው። ሳይለቀችው ይመስለኛል የድሮ ቪዲዮ ነው። ቪዲዮ የድሮ ሆኖ ግን ድምፃ የሚያስገብታ የሰራችሁ ነው ብዬ ነው አሰብኩት እና እሱም እንግዲህ እኔ እዚህ ብዬ ስመጣ እሷ አዳማ ነች፣ እና ዩንና ያቺ ምላሳማ ነች፣ እሳ ናግታ እንግዲህ አስራ አምስት ሴቶች ነው ምናምን ነበር ያለ ሱ ምናምን